የአሊያ ልጇን ይዛ ቶሎ ብላ የመጥፋቱ ጉዳይ አሁን እየተረሳ እየመጣ ነው ያለው። አሊያም ቢሆን ሀሳቧን እየቀየረች ይመስላል። ቀስ በቀስ ወደ ጂያን በጣም እየተሳበች እሱም ወደ እሷ እየተሳበ እየመጣ ከድሮ በበለጠ በተሻለ መንገድ እየተቀራረቡ ናቸው። በዛሬ ምሽት አሊያ ወደ ሚኔ ቤት ሄዳለች። ሚኔ በጣም ብዙ መስቀለኛ ጥያቄዎችን እየጠየቅቻት ልታወጣጣት እየሞከረች ነው። አሊያ ትንሽ ትንሽ ብጠረጥራትም፣ ነገር ግን ጠንከር ያለ ነገር አላገኘችባትም። ጂያን ስራውን እየሰራ በጣም ብዙ እንቅፋት ዛሬ ደርሶበታል። ዛሬም ቢሆን ዝውውራቸው በፖሊስ ቁጥጥር ስር ውለዋል። በጣም ተናዶ ወደ ቤት እየመጣ አሊያ ደግሞ ከሚኔ የምትጠየቀውን ጥያቄ አንድ በአንድ እየመለሰች ነበረ። አሊያ ውለን ለመናገር አንቺ በጣም ጎበዝና ጠንካራ ሴት ነሽ፣ ምልሽ እንደው የወንድምሽን ባል ማግባትሽ እያለች አልነበረ። አዎ መጀመሪያ ከባድ ሊመስል ይችላል፣ ግን አደረግኩት። ሁሉንም ነገር እንግዲህ ለልጅ ብዬን ያደረግኩት እያለች ነው። ከዛ አሊያ ስለ ጂያን መናገር ጀመረች። ውንን ለመናገር መጀመሪያ ተሳስቼ ነበረ፣ ግን አሁን ሳስበው ጂያን አንዳንድ ትክክል ነው። እኔ ጂያን አንድም ቀን እንኳን በክፉ መንገድ አናግሮኝ አያቅም። በስነስርዓት አክብሮ ነው የሚያናግረኝ። የምለውን ነገር በሙሉ ይረዳኛል። እኔ ለማስከፋት ፈልገው አያቅም። እሱ ለእኔ ያደረገልኝን ነገር በፍጹም መካድ መዋሸትም አልችልም። ጂያን በጣም ጥሩ ሰው ነው፣ በማለት ፈገግ ብላ ተመለከተቻት። ሚኔ ጥርጣሬው እየጨመረ ነው። በመካከላቸው ስሜት እንዳለ አይነት ነገር ይሰማታል። ታዲያ አንቺስ፣ አንቺስ እንዴት ነው የምትወጁ? ሰው አለ ጓደኛለሽ፣ ፍቅረኛለሽ? እስኪ በደንብ ንገረኝ ትላታለች አሊያ እየጠጣች። ሚኔ ይህ አጠየቅ መጀመሪያ ቢያናዳት ስም እንደምንም ስሜቷን ተቆጣጥራ ለመመለስ እየሞከረች ነው። አዋው የሆነ ሰው አለ የሆነ ሰው አለ እያለች ትናገራለች። አሊያ ለማወቅ ጉጉቷ ጨመረ። በጣም ችግር ውስጥ ረንግን ሁለታችንም ምልሽ እንደፈለግ ነሆነውን አንገናኝም። ድሮ እንገናኝ ነበረ ብዙ ጊዜ እናሳለፍ ነበረ አለቻት። ለምን ምን ተፈጠረ? ምን አራራቃችሁ? እያለቻን ነበረ። ያው እንግዲህ እሱም ቢሆን በማል ሌላ ሴት ወደደ መሰለኝ እያለቻን ነው። ቆይ እያልሽኝ ያለሽው አግብቷል? አግብቷል? አግብተዋል? ባለትዳር ነው ነበረ? አዎ አግብቷል። እሱ ብቻ አይደለም በመካከላቸው ልጅም አለ አለቻት። ከዛ አሊያ ግርም ብላ ታያታለች። እናምራ የምታስብ እያለቻን ነበረ እንግዲህ አንድ ጊዜ እስከተጋባ ድረስ እኔ ቤተሰቡን እየመበታተን ምንም አይነት ሀሳብ የለኝም። ሲፈልግ በራሱ ጊዜ ይመጣል። ልጅ እስካላቸው ድረስ ለሱ ከቤተሰቡ መለየት በጣም ከባድ እንደሚሆንበት አውቃለሁ አለቻት። ው በጣም ከባዱ። ልክ ነሽ፣ ልክ ነሽ። ግን እንደዚህ ማሰብሽ ራሱ ምን ያህል ቅን እንደሆንሽ ያሳያል። በጣም ጥሩ ሴት ነሽ ትላታለች። ልክ ነሽ፣ ልክ ነሽ በማለት ሚኔ ጭንቅላቷን እየነቀነቀች ስታያን ነበረ። ሁለት ሴቶች እንዲህ እንዲህ እያሉ ይጫወታሉ። አሊያ ሰዓቱ ሂዶ ቀጥታ ወደ ቤት ተመልሳለች። በጠዋት ጂያን ወደ ቤት መጣ። ወደ ቤት እየመጣ ለእናቱ የተፈጠረውን ነገር ነግሯን ነበር። አሁን ከመኪናው ወረደ። ደረጃውን እየወጣ ነው። እናቱ ፊት ለፊት ቆማለች። ጂያን ምንድን ነው ምንድን ነው የተፈጠረው ነገር? ቆይ ማን ነው? ቆይ እንደዚህ ነገር እየሰለለ ለፖሊሶች የሚናገርብን አለችው። እስካሁን ድረስ አላወኩም ማየ ይላታል። ሚስትህ ናት እንዴ አለችው። አአ እሷ አትሆንም እሷ አትሆንም እያለ ነበር። ለምን ትላንትና ማታ ከቤት ወታ ነበረ፣ ማታ ቤት አልነበረችም ነበረ። ታዲያ የት ሄዳ ነው ጂያን? እሷ ልጅ ጠርጥር አለችው። እማዬ እሷ አደለችም እሷ አደለችም አላት። እርግጠኛ ነህ አለችው። አሁ እርግጠኛ ነኝ እርግጠኛ ነኝ፣ ስለ እሷ ምንም አታስቢ፣ እሷ አትናገርም፣ ቦታውንም ሲጀመር አታውቀውም እያለ ነበር። ታዲያ ጋር እንዴት ነው ትላንትና ማታ የት ነበር ሄደችው? በማለት ጠቀችው። እማዬ ይህ አሁን እኮ የሚወራበት ጉዳይ አይደለም። በቃ ይሄንን ሰው አገኘዋለሁ፣ ምንም አታስቢ። መረጃውን ያቀበለውን ሰው በራሴ መንገድ እደርስበታለሁ ብሏት ወደ ውስጥ እየገባ ነው። ሰዳከት በአንድ በኩል ትንሽ ከፍቷታል። ከዛ ጂያን ወደ ቤት እየገባ አሊያን ባአንድ በኩል ከሱ ክፍል እየወጣች አገኛት። በርጋ ተገጣጠመ። ዝም ብሎ ሊያልፍ ነበር። ምንድን ነው በጣም ያዘንክ ይመስላል። ምን ማታ ፖሊሶች ያዟችሁ እንዴ አለችው። ምን ነው ደስ አለሽ፣ መቼስ ደስተኛ መሆን አለብሽ። ስለዚህ ጉዳይን ስትሰሚ ብሏት ወደ መታጠቢያ ክፍል እየገባ ነበር። ፈጣሪ ሆይ የምርህን ነው ሌላ አቋማ ዝም ብላ ዞር ብላ ትመለከተዋለች። እሱ ግን ወደ መታጠቢያ ክፍል ገባ። ፊቱን እየታጠበ ነበረ። በጣም ተናደዋል። ከዛ እየወጣ ከዛ ተከተለው ገባች። ምንድነው ትላንት ነው የተፈጠረው? ጂያን ታውቃለህ፣ እንግዲህ ለእኔ ቦታውንም አልነገርከኝም፣ ሰዓቱንም አልነገርከኝም፣ ግን እንደዚያን ነገር እንደተፈጠረ ስትነግረኝ ጨራሽ እኔ ራሱ ሪፖርት ያደረኩኝ ጭምር እየመሰለኝ ነው ለራሴ። እያለችው ነው። ብነግርሽ ኖሮ ታረጊ ነበረ አላት። ላረግ ችል ነበር አለችው። አታረጊ አላት። አረጋለሁ ትላለች። አልያቅሻ ያለው አታረጊም እያላን ነበረ። በም እርግጠኛን አለችው። በቃ ከዚህ በኋላ እንደዚያን ነገር እንደማታረጊ እርግጠኛ ነኝ እያላን ነበረ። አይ እንደዚህ እርግጠኛ ባትሆን ጥሩ ነው እያለችው ነበረ አይደለም። ትኩር ብሎ ተመለከታት። ስለማውቅ ነው በደንብ ነው የማውቀው እያላን ነበረ። በነገራችን ላይ እንደዚህ በጣም እርግጠኛ ትንሽ እኔ ያንተን ቆሻሻ ስሮች በፍጹም አልቀበልም አለችው። እኔ እኮ ትቀበያለሽ አይደለም ያልኩት ነገር ግን መቼም ቢሆን ሪፖርት አታረጊ ምን ያልኩት ይላታል። አምላኬ ሆይ፣ ሁለቱም ይኸው እኮ ነው አይራራቅም። በፍጹም ልዩነት የለውም አለችው። ይኸውልሽ እኔ ምንም ነገር አልነግርሽም። የማልነግርሽ ደግሞ በሰላም እንቅልፍሽ እንድታኝ ብዬ ነው። መስማት ከፈለግሽ ስለ እኔ ስራ በደንብ አርጌ እነግርሻለሁ። ምንም አታስቢ አላት። ጃን ይኸውልሽ የአንተን ነገር ያሳስበኛል። እባክህ ከእንደዚህ ነገር ውጣ፣ ከቻልክ ከእንደዚህ ነገር መራቅ አለብህ አለችው። ገረመው። ትኩር ብሎ እያያን ነበረ ሁለቱም ዝች አፍታ በጣም እየተያዩ ናቸው። ከዛ ዝም ብላ እሷም ካየችው በኋላ አይ ዝም ብዬ ይጠቅማል ብዬ እኮ ነው። ባታረገው ጦር ነው ይሻላል የሚጠቅመን ታውቃለ፣ አለችው ከዛ በሌላ አቅጣጫ ግድግዳ ግድግዳውን ትመለከት ጀመረ። ከዛ እሱ መሬት መሬት እያየ ጥሩ በቃሽ፣ የኔን መብትና ግዴታዎች ሌላ ጊዜ የምናወራበት ይሆናል፣ አላት ግዴታ ግዴታ ስትል አልገባኝም እየመስለኛ ይመስለኛል፣ አንተ ተገዳ ያረከው ነገር በህይወት ዘመን እኔን ማግባትህ ነው አይደል እንዴ? አለችው ትኩር ብሎ እያያን ነበር። በቃ ይህን ነገር አንቻረሹ ማለት ነው፣ አላት እንዴ ብዬ ነው የምረሳው ቀላል ነገር ይመስላል እንዴ ለእኔ እውነታው እኮ ነው። እውነታውን ሸሽቼ የት መሄድ እችላለሁ? ትላለች እጇን አጣምራ አሁንም ዝም ብላ ታየዋለች። ከዛ እሺ ትላንትና ማታ ምን ልታደረግ ይርሽሽ ምን አረግሽ እያለ ነበረ። በጊዜ ነው የመጣሁት፣ ምንም አታስብ። ያው ወይዘሪት ሚኒ ቤት ሄድኩኝ። በጣም ብዙ ነገር አዘጋጅታ ነበር፣ የሚጠጣም የሚበላም። እንደው እንደዚህ ተቀበለኛለች ብዬ አልጠበቅኩም ነበር። በቆንጆ ጠረጴዛ ነበር የተቀበለች። ቆንጆ ቤትም አላት። እንደገና በቃ ቁጭ ብለን አወራን። እውነቱን ለመናገር ጂያን፣ እንደዚህ ነገር ናፍቆኝ ነበረ፣ ከአንድ ሰው ጋር ቁጭ ብዬ ተረጋግቼ ማውራት አለችው። ከዛ በቀጣይም እንደምትጋብዛትና ወደ ቤቷ እንደምትሄድ ነገረችው። እንዲህ ክስትለው እሺ ጥሩ ጥሩ ነው፣ አሪፍ ነው። ለማንኛውም ልብሴ መቀየር ይችላልብኝ አለ አላት እሺ ቀይር ቀይር ብሎ ልትወጣ ነው ልትወጣ ብላ ዞራለች ድንገት በነገራችን ላይ ሁኔታ ጥሩ አይመስለኝም ምን አሞዋል እንዴ ፊት ልክ አይደለም አለችው አረ ደህና ነኝ ደህና ነኝ ይላታል አረ ተው አይነ ቀልቷል ጂያን አይነ ቀልቷል ቼክ ላርገ ከፈለክ ትኩሳት ካለው አለችው አይ አይ ትኩሳት የለኝም ድካም ነው ዝም ብሎ ድካም ነገር አላት እሺ ጥሩ በቃ ብላ ወጣች ከወጣች በኋላ ዝም ብላ ታስባለች ጂያንም ቢሆን ልብሱን ሊቀየር ነው ከዛ ወደ ካዝኗ ቀረበች ካዝኗን ለመክፈት እየሞከረች አልከፍትም እያል ነበር ግራ እየተጋባች ድንገት ጂያ ከክፍሉ እየወጣ ነበረ እ ምን ተፈጠረ አሁን ደሞ ልታመል ውጭ ነው እያቀርሽ ነው አላት። አራ ካዝና ልከፈታለኝ ትሏለች። ይህ ካዝና ተሰብሯል አልኩሽ እኮ እስኪ ቆይ አንድ ጊዜ ብሏት፣ ወደ ካዝና ተጠጋም ከዛ የሆነ ነገር ከነካካ በኋላ ይኸው ክፈች እስኪ አላት። ፓስዋርዱን ሞላች፣ ተከፈተ። ከዛ ፓስፖርቷን እያወጣች ነበረ። እንደኔ እንደኔ ይሄ የሕገ ወጥ ዝውውሩ እንትተ ባንክ ምናምን ዘረፋ ውስጥ ብትገባ የተሻለ ይመስለኛል፣ እንደዚህ ካዝና መስበር የምትችል ከሆነ አለቸው። ከዛ ፓስፖርቷን እያወጣች ነበረ ወደ ልታረጊው ነው አላት። እዚህ ላስቀምጠው ያው ባለፈው ወደ ለፊት አስቀምጨው፣ ከዛ በኋላ እንደምትሄጂና እንደማትሄጂ እንተያያለን ብለኛል ነበረ። እንሞክረው፣ ደስተኛ ነኝ፣ ደስ ይለኛል ይገኛል እያለች ፍለፊት ነበረ መሳቢያ ውስጥ የከተተችው ካዝና ልግዛልሽ እንዴ ብሎ ይጠይቃታል። አያስፈልግም እያለችው ነበረ ትኩር ብሎ አያት። ከዛ በቀጥታ ከቤት እየወጣ ነበረም ጂያን እየመጣ ወደ ሚኔ ነበረ። ሚኔ በአንድ በኮ እስካሁን ድረስ ወደ ስራ ሊደችም ቁጭ ብላ ነበር። ድንገት ጂያን ወደ እሷ እየመጣ ነበረ። ድምፅ ስትሰማ ወደ ኋላ ዞር አለች፣ አየችው። ከዛ ፈገግ አለች። መራንቺ በረከፍችም እንዴ እያላን ነው አልሰማሁም ነበረ ትላለች። ከዛ ትኩር ብሎ ተመለከታት። ሚኔ ግን ምን እያሰብሽ ነው ያለሽው? እባክሽ ከኔ ጋር እንደድን ጨዋታ ቁሚ፣ ጨዋታው ይቅርብሽ አለ። እዚህ ምን ታደረጋለች? ለምር የጠራሻት አንቺ። ቆይ የምነክቶች ነው ግን፣ እኔን የሚያናድር ነገር ምሰሪው እያላን ነበረ። ለምን ትናደዳለህ? ስለምን ጨዋታ ነው የምታወራው? ይሄ ምንም ጨዋታ እኮ አይደለም ይላ። አንተ ነ እየተጫወትክ ያለው መጫወት ማቆም ያለብህ ደግሞ አንተ ነ ይሄ የኔና እናንተ ግንኙነት እውነተኛ ነው። ከሷ ጋር ያለ ግንኙነት ደግሞ የውሸት ነው አለችው። በማያገባሽ እስኪ አትግቢ፣ ቢያንስ በኔ ጉዳይ አትግቢ እያለ ተመለከታት። ሰራባክ እኔ ባንተ የጣር ቃል ገቦም ጂያን፣ መጀመሪያ ግን ምን ብላይ ነበረ? የኔና የእሷ ትዳር ወረቀት ላይ ነው፣ ሌላ ነገር አይፈጠርም ብላኛል ነበረ። ለአሊያ ምንም አይነት ስሜት ሊኖረኝ አይችልም ልክ እንደ ሼዳ ብላኛል ነበረ። ታዲያ ምንድን ነው የሚፈጠረው ነገር? ምንድን ነው እየሆነ ያለው? የማይገባኝ ይመስላል እንዴ? በጣም እየራከኝ ነው። ግን አንተ የሆነ ስሜት አለ ጂያን፣ ለራስህ የማይታወቅ አለችው። ነው አይደለም። አይሆንም፣ አይሆንም፣ አራት ነው እንጂ ነው ይሰማል። በደንብ ነው የሚሰማ አይደለ እኔ ጅላር ገንዳ ሲያስደኝ ሽ ጂያን ምን እያረክ ነው ያለው? ቆይ ምር ምፈልገው አላማ ምንድን ነው? አሊያ እኮ የወንድምህ ሚስት ነበረች፣ አይንህን ክፈት እንጂ ያለችው። ዝም በይ ይላታል። ዝም አልልም፣ ዝም አልልም። ያን ቪዲዮ አይቼው ነበረ እኮ አሊያን ተገደ እንዳገባት ይገባኛል፣ ግን ወንድምህ እንደዚህ ነገር የፈቀደልህ አንተ መቼም ቢሆን አሊያን እንደማትነካት ስለሚያቅ ነው፣ ሌላ ነገር አይደለም። ጂያን እባክህ አስብ። እኔ ዝም አልልም፣ ይህን እያየሁ ዝም አልልም። እኔ አንተን ለመርዳት ነው የምፈልገው እያለችው ነበረ። ጂያን እንዲህ ባለች ቁጥር እየተበሳጨ እየተናደደ እየመጣ እሷ ግን አታርገው ትለዋለች። ከዚህ በኋላ አሊያ ጠገብ እንዳደርሺ ክሷ እንድትርቅ ይፈልጋል። በኋላ ሻላ በጣም ትጸጸቻለ። ሻላት ትጸጸቻለሸ። ምን ልገለኝ ነው በላ አርገዋ፣ አርገው እንደሆነ አንተን ማጣት ለእኔ ከሞት አይለይም፣ ታውቃለህ። ከዚህ በፊት የተፈጠረውንም እያለች ታስታውሷለች። ሚኔ የባክሸ ባክሸን ነገር አቁሚ አቁሚ፣ በቃ ይቅርብሽ። እኔ ሁላ ነገር የማረገው በቃ ለትዳር ብዬ ነው ሌላ ነገር አለም። ሁሉም ነገር እንደምታስበ አይደለም። እያላን ነው ምን ብላኝ ነበር መጀመሪያ። እኔ እኮ ምን ነበርኩ? ጅ አምን ነበረ መጀመሪያ የሰት አገባ ሰርግ የተገኘች የነበረ ተስፋ አለው ብዬ እንደገና። ያኔ በጥይ ስትመታ በጣም ብዙ ነገር ሪስክ አድርጌ ሆስፒታል እንድትታከም አድረግኩኝ ደብቄያት። ከዛ ምንድን ነበር ያልከኝ? ይህን ለታሽን አረሳ አልነበር ያልከኝ ነገር ግን እኔ ፍቅር ይዛል ብዬ አላሰብኩም ነበር፣ አንድም ቀን ከሷ ግንጃን በጣም ታሳዝናለ ታሳዝናለ እያለችው ሚኔ እያለ የጨዋባት ከዛ ወጣም። ሚኔ በጣም ተረብሻለች። በሌላ በኩል አሊያ እዛ ሆስፒታል ውስጥ ዞር ዞር እያለች ነው። ድንገት ኡር የሚባለው ትናንትና የተዋወቀችው ዶክተር ከኋላዋ መጣ። ዶክተር አሊያ እያለ ነበር። ኡር እንዴነ እያለችው ነበር። ሁለቱም እያወሩ አብሮ ይራመዳሉ። እንዴነሽ እንዴነህ ይባባላሉ። ስብሰባው ስለምን እንደሆነ ግን ታውቃለህ አለችው። ወረርሽኝ ተከስቶ ነበር እዛ ድንበር አካባቢ እና ያው ወደ ገጠራማው ሰፈር ነው። በጣም እንግዲህ እዛ ለመስራት ፍላጎት ያላቸውን ሰዎች እየመረጡ ይወስዳሉ አላት። ከዛ አሊያ እኔ ሊዳ ታዲያ አለች። ዶክተር አሊያ በጣም በጣም ቆንጆ ስራ ነው የምሰሪው፣ የሚገርም ነው። እስኪ እኔና አንቺ ቁጭ ብለን ሻይ ቡና እያለን ብናወራ ደስ ይለኛል። አብረሽ ቤት ደስ ይለ ነበር ግን ብዙ ታካሚ ያለብኝ፣ አላት ራራ ችግሬ ለማታስብ አታስብ፣ አለችው። ጂያን ግን ተጽዕኖ ውስጥ እየገባ ነው ያለው። ጂያን የእሱ የስራ ባልደረቦች፣ እንዲሁም የእሱ ባለድርሻዎች፣ እነ ነዲም የመሳሰሉት የቤተሰብ መሪዎች መጥተው እየጮኸብን ነበረ። ጂያን ካንተ መካከል የሆነ ሰው አለ ሚስጥር የሚያቀብል ይህን ሰው መያዝ አለብህ፣ የታለ ንብረታችን የታለ እቃችን እያለ ነዲም እየጮኸ ነበረ። አብረውት ሲሰሩ የነበሩ ቤተሰቦችን ቢሆኑ በጂያን ተከፍተዋል። አሁኑ ይህን ሰላይ አግኘው ብለው ተጨቃጭቀው ጮኸው ጮኸው ወጡ። መኪናቸው ውስጥ ገብተው እየሄዱ ቆም ብሎ ሲያቸው ነበረ። አሁን የቀረው ከራሱ ሰዎች ጋር ብቻ ነው። ከዛ ጂያን ቀጣይ ቅድም ምንድን ነው ብለው ጠየቁት። ከዛ እሱም ይህን ሰላይ እስከምናገኘው ድረስ ምንም አይነት ዝውውር አናደርግም አለ። ከዛ ሀሊስ እ ጂያን ነገር ግን ይህን ማድረግን ከቀጠልክ ታውቃለህ፣ ኤጀመል በጣም ነው የሚጠቀመው እያለው ነበረ። ቢጠቀምም ቢጎዳም አይመለከተኝም። ይህን ሰላይ ግን መያዝ አለብን፣ መያዝ አለብን እያለ ነበረ። ከዛ ነዲም በጣም ተናዷል፣ ትናንትና ሌሊት በተፈጠረው ነገር። ከዛ ወደ ልጁ ደወለ ወደ ደሚር። ሲደውለት ደሚር ደግሞ ከኤጀመል ጋር እየወራ ነበረ። ሄሎ አባዬ፣ ምን ተፈጠረ? ጂያን እንዴ ነው እቃችሁን ይዞ ገደል ገባረለ እያሉ ነበረ። እንዴት እንደስ ታደረጋለ እንዴት እንደስ ታደረጋለ? ደሚር እንዴት ከጀመል ጋር ትተባበራለ? ምን ማለት ነው እያለው ነበረ። አባዬ አንተ ማሰብ ነበረበት፣ መጀመሪያ ከጂያን አልቦራ ጋር ልትተባበር ስትል ኤን ማገናዘብ ነበረበት፣ ኪሳራ እንዳለው ማወቅ ነበረበት እያለው ነው። ከዛ በኋላ ንዲ እሺ፣ ማን ነው ሰላዩ? ሰላዩ ማን እንደሆነ አነግረኝም እያሉ ነበረ። ከዛ ደሚር እኔ አላቅም፣ የጀመል ግን ሊነግር አይችልም፣ በፍጹም አይነግርም። እኔ አይመለከተኝም። እኔ የምፈልገው ውጤቱን ብቻ ነው። ጂያን አልቦራ ማቅ ሲለብስ ብቻ ነው ማየት የምፈልገው። ሌላው አይመለከተኝም ብሎ ስልኩን ዘጋው። ከዛ ከየጀመል ፊት ለፊት ተቀመጠ። የጀመል ሁለን ለመናገር ጎበስ ሰላይ ነው ያለ፣ ጎበስ ሰላይ ነው ያለ። በጣም ገርም። ስራን ይሰራው ጥሩ ስራን ይሰራው። በአጭር ጊዜ ውስጥ ጂያንን እንቀብረዋለን፣ ምንም እንዳታስብ። አሁን ቅርብ ጊዜ የሚደረግ ዝውውር አለ። እሱን ዝውውር ካረግን በኋላ በጣም ጉልበት ይኖረናል፣ ጠንከር እያለን እንመጣለን እያለው ነበረ። ከዛ ጀመ እዚህ ግን አስጠልቶኛል አ እኔ እዚህ በጣም ነው ሰለቸኝ፣ አለው። ታገስ ታገስ፣ ዛሬ ማታ ዛሬ ማታ ዝውውር ይደረጋል፣ ታመልጣለ። ከሻይን ጋር አውራለሁ፣ አታስብ ብሎት ወጣ። ከዛ ደሚር ፈጠን ፈጠን እያለ ሲራመድ፣ ፊት ለፊት ሻይን እናቱን እንዲሁም እህቱን እያገኛቸው ነበረ። ቆም ብሎ ሰላም አላቸው። እንደምናደራችሁ እንደምናደራ እያለ አጎንብሶ ሰላም ካለችው በኋላ ሻሂን እናንተ ማውራት አለብን እያለው ነበረ። ከዛ ሻይን እሺ ይመጣለሁ መጣለሁ አለው። ከእናቱ ወደፊት ሲራመድ ዜሬን ዝም ብላ ገርሟት እያየችው ነበር ደሚርን። ደሚርም አያት። ደሚር የሆነ ያዘንላት ይመስላል አስተያየቱ አልተመቻትም። ዞር ብላ ወደፊት እየተራመደች ወደኋላ ካየችው በኋላ ወደ አባቷ ክፍል እያመራቸው ነበር። እሱ ግን አሁንም ቢሆን ፍጥጥ ብሎ እያያት ነው። በአንድ በኩል አሊያ በቀጥታ ግዳጅ ወደ ተሰጠባት ቦታ ልትሄድ ነው። እዚህ ቦታ ላይ ወረርሽኝ አለ። ወደ አምቡላንሱ ልትገባ ስትል ድንገት ናሬን አገኘቻት። ናሬ እንዴት ነሽ? ትላታለች። አሊያ ምን ተፈጠረው? ወዴ ነው? ትላታለች። የሆነ ቦታ እኮ ወረርሽኝ ተከስቶ እኮ እዛ ልሄድ ነበረ፣ እዛ ቶሎ መድረስ አለብን አለቻት። የምን ወረርሽኝ? የት ስትላን ነበረ? ኑስ ቢያን ምናምን የሚባል ቦታ አለቻት። ኑስ ቢያን እንዴ ሱ እኮ ምን ሆነሽ ነው? ድንበር እኮ ነው። እዛ መሄድ ግን አለብሽ አለቻት። እንዴ መሄድ ካለብኝ ሄዳለሁ። ዶክተር እኮ ነኝ። እዛ በጣም ብዙ ሰዎች የኛ እርዳታ ያስፈልጋቸዋል። ታውቂያለሽ እንደምታውቂ ደግሞ ምስጋና እናትሽ እዚ ሆስፒታል ውስጥ ብዙ ተሳካሚ የለኝም እና ያው እነዚህ ሰዎች ማገዝ አለብኝ፣ ለምሬ መጣሸው አለቻት። እኔ ማሻይንን ላናገረው ነበር የዜሬን ጉዳይ በተመለከተ እንደውም ላመሰግነው አለቻት። አይተሸዋሉ ብላም ጠየቀቻት። አሁን አይቼዋለሁ ውስጥ ነበረ አሁን አይቼዋለሁ አለቻት። ከዛ አሊያ እንዳይረፍድብኝ በቃ ሊድ እያለች ነው ግሎ እንደሚነግርሸዋል ትላታለች። ናሬ አይ ይነግሩታል ብላ እየጠቆመቻት ነበረ። አንድ ሰው ፊትለፊት ቆሞ ዝም ብሎ አሊያን እያያን ነበረ። ከዛ አሊያ መኪና ውስጥ ገባች። ከዛ ጂያን ስራውን እየሰራ ነበረ፣ ሊደውለን ነው። ጂያን ተደወለለት። ስልኩን እንዳነሳ ሄሎ አለቃ፣ ኧረ ወይዘሮ አሊያ እየተንቀሳቀሰች ነው የሆነ ቦታ መስቢያን የሚባል ቦታ ወረርሽኝ ተከስቶ እዛ ሊድ ብላ መኪና ውስጥ ገብታለች አለው ከዛ ጃን የት የት የት ብሎ እየጠቀ ነበር ምን ታረጋለች እዛ ድንበር ላይ ይለዋል ከዛ በአንድ በኩል መልእክተኛው ያው እንግዲህ ከብዙ ዶክተሮች ጋር ተሰብስባ ነው የምትሄደው ብሎ ነገረው ጃን ሺ በቃ ብሎ ስልኩን ዘጋው ጃን ቶሎ ብሎ ለሷ ደወለላት እሷ ጉዞ ጀምራ ነበረ ወይ ጉድ እስካሁን ድረስ እንዴት አልደወልክም ብዬ ገርሞኝ ስጠብቅ ነበር አለችው አሊያ ግን ምን እያረክሽን ያለሸው እንዴት እንደዚህ ዓይነት አደገኛ ቦታ ትሄጃለሽ ለምንድ ለእኔ ምንም ነገር አላት እኮ መልእክተኞች ይነግሩሃል ብዬ ነው ለምን ደውልልሃለሁ አለችው ወዴት ነው የምትሄጂው? እባክሽ ተመለሽ እያለ ነበረ ጂያን። መመለስ አልችልም እዛ ቦታ ላይ ብዙ ሰዎች የኔ እርዳታ ያስፈልጋቸዋል መሄድ አለብኝ እያለችሁ ነበረ። መሄድ አለብኝ ብላ ስልኩን ዘጋቸው። ከዛ ተናደደ። ከዛ ስራውን ትቶ ከቢሮ እየወጣ ነበረ። በአንድ በኩል ሻይን ከአባቱ ክፍል እየወጣ ነበረ። ከዛ ሊፍት ውስጥ ሊገባ ነበር። ድንገት ናሬ አየችው። ናሬ ስታየው ተከተለችው፣ ልታናግረው ስለምትፈልግ በደረጃው እየወረደች ነበረ። እሱ የወረደው ወደ ግራውንድ ነበረ። በታችኛው በሆስፒታሉ ጀርባ እየወጣ ነበረ። ናሬ አሁንም ልታናግረው በጣም ስለጓጓጅ ፈጠን ፈጠን እያለች ትከተለዋለች። አሁንም እሱን መከተሏል አላቆመችም። ሻይን እየመጣ የነበረው ወደ ደሚር ነው። ይህን አታውቅም። ከዛ ሻይን ብዙ መንገድ ከተጓዘ በኋላ ከደሚር ጋር ሊገናኝ ነው። ከዛ እሷ እየሮጠች ሄዳ ገና ጠፍ ከማለቷ ሻይንን ከደሚር አጠገብ አየችው። ከዛ በፍጥነት ተደበቀች። ስትደበቅ ሁለቱም እንዴት የጀመልን ማስመለጥ እንዳለባቸው ነበረ ሲማከረው የነበረው ይ ለመጀመሪያ የጀመልን ማታ ወደ ኤምአርአይ ምርመራ ክፍል መወሰድ አለበት ሲወስዱትኛ እንደብቀውና ወደ አንደርግራውንድ ቢሮ ሶስት ቁጥር ወስደን እንደብቀዋለን እያለ ላይ ያስረዷል። ከዛ ሻይን እርግጠኛ ነህ ይለዋል። እንዴ ሻይን ይሄ እኮ የኔ እኮ ነው እዚህ ሆስፒታል ውስጥ የሚካሄደውን ነገር በሞላውቃለሁ አውቃለሁ። እዛን ደብቀዋል። ከዛ ፖሊሶች ጣፋ ጠፋ ብለው ይፈልጉታል ቢያንስ ለተወሰኑ ቀናቶች ያል ነገሩ እስኪረጋጋ ይረጋጋረ ግን እዛ ክፍል ውስጥ መሆን አለበት አለው። ሻይም በዚህ ተስማማ። ከዛ በኋላ ናሬ ነገሩን በደንብ ካዳመጠች በኋላ በቀጥታ ሻሽታ እየሄደች ነበረ። በጣም ነበረ የደነገጠችው፣ ትመለሳለች። ከዛ ሄዳ ወደፊት ሊደብቁበት ያሰቡትን ቢሮ እያገኘችው ነበረ። በሌላ በኩል ጂያን ቀጥታ አሊያ ወዳለችበት ቦታ ሄደ። ወደ ድንበር ከሰዓታቶች ጉዞ በኋላ እዛ እንደደረሰ በርጋ ቆሞ አስፈቅዶ ገባ። አፍንጫው ላይና አፉ ላይ ማክስ እንዲያረክ ተሰጥቶታል። ወደ ውስጥ እየገባ ነው ያለው። ከዛ ወደ ውስጥ እያመራ ሰው በሙሉ ሕክምና እያገኘ ነው ያለው። ከዛ ወደ ውስጥ ገባ። ወደ ቤቱ እንደገባ እኔ ጂያናል ቦራ እባላለሁ ከየወንጀ ሆስፒታል ነበጠውት ሰራተኞችን ለማግኘት ፈልጌ ነበር አለ። ማን ፈልገ ነው አለችው። ከዛ አሊያል ቦራ እያለ ይናገራል። ከዛ ጂያናል ቦራ እንደመጣ የሰሙት እዚህ አካባቢ የነበሩ እሱን የሚያውቁ ሰዎች ደስ ብሏቸው ሰላም እያሉን ነበረ ስሙም እየሞከሩ ናቸው፣ እሱ ያስቆማቸዋል። ከዛ ጃ እንዲህ እያለ እያወራ ድንገት አሊያ አየችው። አሊያ ሰጥተው ምልቶ መጣ አለችው። አንቺ ራስሽ እዚህ ምልቶኝ ይመጣሽ። አሊያ ምልቶኝ መጣሽ ምልት አርግ ይመጣሽ። ብቻሽን መምጣት እኮ የለብሽም። አሊያ አባክሽ እያላን ነበረ። በጣም አደገኛ ቦታ እንደሆነ ነገረ። ለምን ለምን ብቻ ንኳ ረ የሚመጣት እኮ የስራ ባልደረቦች ይኳሉ። ተመልከት እስኪ ስራችንን ሰርተን እንመለሳለን እያለችው ነበር። አሊያ የአንቺ ኔ ሚስት ነሽ፣ ይኸውልሽ በፈለግሽበት እንደፈለግሽ መሄድ አትች። ቢያንስ ይግባሽ፣ አደገኛ ነው እያላን ነበር። ለምንድ ነው ማል ደው፣ ለምድ ማል ደው እያለች ከሱ ጋር ትጨቃጭቃለች። ከዛ ስራ የለስራበት አሁን አጨቅጭቀኝ ትለዋለች። ከዛም ተከትሎ አገባ። ከገባ በኋላ ማክሱን እያወለቀው ነበረ። አታውልቀው፣ አርገው አርገው፣ ጂያን ትታመማለህ፣ አርገው አለች። ከዛ አሟል እንዴ ብላ እየጠየቀችው፣ ትንሽ ድካም ነው ድካም ነው ይላታል። እየጀማመረ ነው መሰለኝ ስትለው ተከተቤያለሁ አታስቢ ይላታል። ከዛ ስራይለስ ልስራ ብላ ስትንቀሳቀስ እስኪ ቢያንስ እኔ ደግሞ ትንሽ ላገዘሽ ብሏት ያግዛት ጀመረ። ገረማት በጣም አዳዲስ ታካሚዎች ሲገቡ እነሱን አልጋ ላይ እያስተኛ አንዳንድ እቃዎችን እያገዛት በጣም እያስገረማን ነበረ። የጃን ነገር ግርም ብሏት ትከታተሏለች ስራዋን አቁማ። አሁንም ቢሆን እሱ ማገዙን አላቆመም። በሌላ በኩል ናሬ ቅድም ሻይንና ደሜ እያወሩ የነበሩት ነገር ሰላም እየነሳት ነው አሁን። ወደቤት ወደ ቤት ከመጣሽ በኋላ ታስባለች። ብዙ መላርክ ብያለች። ማታ ላይ እጀምን ሊያስመልጡት እንደሆነ ታውቃለች። ምን ማድረግ ግን እንዳለባት አታውቅም። አሁንም ተጨንቃ ነበር የምታስበው። በአንድ በኩል አሊያ አሁንም ቢሆን ታካሚዎችን እየረዳች ነው። ጂያንም ቢሆን ድንገት ዞር ስትል ከሆነ ሰው ጋር ወይ የሆነ ሰው ምግብ እያበላ ወይ ሰው እየረዳ ነው የምታየው። በጣም እየገረማን ነበረ። ጂያን እሺ ይበቃም እንዴ እያለችው ነበረ። አረ ችግሬ ለማግዝሻለሁ እያላት ድንገት ማሳል ጀመረ። እንዴ ጂያን እያሳልክ እኮ ነው። ወይኔ ታመምክ መሰለኝ፣ ታመምክ መሰለኝ፣ የፈራው ደረሰ እያለች የሰውነቱን ሙቀት መጠን ለካች። ስትለካ መጠኑን አልፎ ነበረ። ጂያን ጂያንን ያላምንም ነው ይኸውልህ አሞኋል፣ አሞኋል፣ ይኸውልህ ልክ አይደለም ይኸውልህ በቃ በቃ ወደ ውስጥ መግባት አለብህ፣ ወደ ለይቶ ማቆያ መግባት አለብህ እያለችሁ ነበረ። ከዛ ሰዓታቸውን ስለጨረሱ ወደ ቤት መሄድ እንደሚችሉ ተነግሯቸው ነበረ። መልሰው ነርሶቹ ወደ ሚዲያት ለመሄድ መንገድ እንደተዘጋ ነገሯቸው። መንገድ ለተወሰኑ ሰዓታቶች ስለሚዘጋ እዚሁ ለመቆየት አሰቡ። ከዛ ጂያንና አሊያ እዛው ቁጭ እያሉ ነበረ። ጂያን ትንሽ እስኪያገገም ድረስ ልጠብቀው ነው። ከዛ ማታ አካባቢ ላይ ሰዳከት እስካሁን ድረስ የተፈጠረው ነገር አታውቅም። ድንገት ሙዛፈር ወደ ሰዳከት መኝታ ሊያደርግ ገባ። ምንድነው ሙዛፈር ችግር አለን ትለዋለች። እሱ ፊቱ ልክ አደለም። ከዘሮ እስከ ገባ በኋላ ወይዘሮ ሰዳከት ያው ጂያን ያው አሊያ ጋር ሄዶ ነበረ። አሊያ ደግሞ ታካሚዎችን ልትረዳ ወደ ኑስቢያን ሄዳ ነበረ። እና እዛ በሄደበት ቦታ ላይ ታመመ ብሎ ነገራት። ተናደደች። ከዛ ሙዛፈር ከወጣ በኋላ አሊያ ፈጣሪ የረገመሽ ልጅ አንድ ነገር ይሁንና፣ አገልሻለሁ፣ አጠፋሻለሁ፣ አበቃልሽ፣ አብቅቶልሻል እያለች ስትራገም ነበረ። ነገር ግን አሊያ ጂያንን ይዛው ክፍል እየፈለገችለን ነበረ። ከዛ ወደ አንድ ቦታ ይዛው መጣች። እዚህ እቃ ምናምን ወደሚቀመጥበት ክፍል ይዛው ባች በኋላ በልበላውን ይኸውልህ በደንብ ማገገም አለብህ፣ እያለች ጉልኮስ እያረገችልን ነበረ። ከዛ ውሃ እንዲጠጣ ታደረገዋለች። የተለየ እንክብካቤ እያሳየችው ነበረ። እረፍት እንዲያደረግ እየነገረችው ነው። ጫማውን አውልቆ ጋደም እያለ ነበረ። ትንሽ እያዘውረው ነው። ከዛ እኔ ከፈለግሽ አንቺም ጋደም መበይ ይላታል። አራረር ችግር የለም፣ አንተማ ማገገም አለብህ ትለዋለች። ታውቃለ አሁን ትቼ ብሄድ ከዛ ወይዘሮ ሰዳከት ብታገኘኝ ምን ልትለኝ ነው? አስበዋል? ግን ምን እንደምታረገኝ እያለችው ነበረ። ይስቃል፣ እሷም ትስቃለች። ከዛ በኋላ እያው እንግዲህ አሁን የሆነ ነገር ላደረግልን ነው ተረጋጋ፣ እያለችው ጨርቅ ነገር በቀዝቃዛ ውሃ እያጠበች ነበረ። ከዛ ኤጀመል የሚያመልጥበት ሰዓት ደረሰ። ነርሶች መጥተው ወደ ኤምአርአይ ክፍል መሄዳለብ አሉት። እሻ አላቸው። ከዛ ወደ ሌላ ክፍል ይዘውት ገቡ። ወደ ምርመራው ክፍል ይዘውት ሲገቡ ሻይንም ተከትሎ ገባ። ከዛ ነርሱ ኤጀመልን ምታኝ እያለው ነበረ። ኤጀመል ደናድጎ አፍንጫውን በጥፊ መታው። ይሄ ነርስ እየነሰራው ነበረ። በቃ ውጡ ውጡ ይላቸዋል። ሻይን አባቱን ይዞ እየወጣ ነበረ። ከዛ ነርሱ መጮ ጀመረ። አመለጠ አመለጠ እያለ ሲጮ ፖሊሶች ገቡ። በዚህ ጋር በዚህ ጋር የመለጠው ተከተሉት ይላቸዋል። ነገር ግን ሻይን የጀመለን ዊልቸር ላይ ያስቀምጠው፣ ሰውነቱን በጨርቅ ነገር ሸፍኖ የጀመለን አንገቱን አቀርቅሮ እንዴት ያደርገዋል። ከዛ ዊልቸሩን እየገፋ በቀጥታ ወደ ተባለው ክፍል ይዞት መጣ። ወደ ተባለው ቦታ ሁለቱም ገቡ እንደገቡ የዚያ መልካ ዊልቸሩ ላይ ከተነሳ በኋላ ልጁን ዝም ብሎ አየው። ዝም ብሎ ካየው በኋላ ወደ ሻይን እየቀረበ ሻይን አመሰግናለሁ ብሎ እያቅፈው ነበረ። ከዛ ሻይን ድንገት ተደወለለት። ደዋ ናሬ ናት። ሻይን ላናገር እፈልጋለሁ፣ አሁኑ ና፣ በረጋ እየጠብኩን ሆስፒታል ነኝ አለችው። እሺሺ መጣውኝ ብሏት ሊወጣ ነው። ማን የደወለው ይለዋል? ደሚር ነው የደወለው። መጣውኝ መጣውኝ ብሎ ሻይን እየወጣ ነበረ። ከዛ ሻይን አባቱን ትቶ እንደወጣ ናሬን ፊት ለፊት አገኛት። ናሬ ምሮ ችግር አለ እንዲምን ተፈጠረ ይላታል። ሻይን እኔ እንኳን እየጠራውክ ምንም ባላረኮ ምክንያት የወንጀል ተባባሪ እንዳትሆን ብዬ ነው፣ በአባተ ወንጀል ውስጥ ገ ቀጥተ ሌላ ጣጣ እንዳይመጣ ብዬ ነው አለችው። ምን ይላታል ሻይን አባት ላይ ጠቆሜበት? አለው ፖሊሶች እየመጡ ነው አባትን ላይ ያሱ በማለት ነገረችው ናሬ። ምንድን ያረግሽው ምንድን ያረግሽው እያለ እየሮጠ ወደ አባቱ ወደ ተደበቀበት ክፍል እየመጣ ነው ልጅቱ አልሰራላ አለው። ከዛ ቆልቆል በደረጃው እየሮጠ እየወረደ ነበረ። በወለሉ ላይ ገና እንደ ደረሰ ደሚርም ኳራ የሚሆነው ነገር እያያል በጣም ነበር የደነገጠው። ሁለት ፖሊሶች ኤጀመልን እየዛው አስረው እየወሰዱ ናቸው። ሻይን ፊት ለፊት ቆሞ ጭንቅላቱን ይዞ ይከታተላል። ከዛ ድንገት አባቱ መጣ ሻይን ሻይን፣ አጠመድከኝ ፈጣሪ ዋጋን ይስጠ ብሎት እያለፈ

እየተበሳጨ ነበረ ደንግጠዋል። ናሬን ብት ሁኔታውን ቆማ እየተከታተለች ነው። ሻይን ሳያት በጣም ነበር እየተከፋው። በሌላ በኩል አሊያ አሁን ቢሆን ጂያንን እየተከታተለችው ነው። ሁ ጂያን የሙቀት መጠን በጣም እየጨመረ ነው፣ በጣም እየጨመረ ነው ትለዋለች። ከዛ ያንን ቀዝቀዝ ያለ ጨርቅ ጭንቅላት ላይ እያረገችለት አሊያ፣ አሊያ ምንድነው? ምንድነው ባክሽ አንሹ፣ አንሹ፣ አንሹ! ኧረ ነገር ምንድነው እያለ ይነጫነጫል። አይ ይጠቅማል፣ ይጠቅማል፣ ቶቶ ይቀመጥ፣ ይቀመጥ ትለዋለች። ከዛ ነሳው፣ አስቀምጠው ለምን ታነሳው አለ ብላ እያስቀምጠችው ነበር በድጋሚ። ከዛ በኋላ ድንገት ይሁልሽ፣ እስኪ ወደዛ ወደ ኮቴ ቀረቤ አላት። ወደ ጃኬቱን ልትቀርብ እየነገራን ነበረ። ቀረበች። ከዛ ኪስ ውስጥ ግቢ እያለ ነው ምን ሰልክ እንፈልገ ነው አለችው አደለም አደለም ከትልቁ ኪስ ዘቅ ብለሽ አላት ከዛ እጇን አስገባችና የሚፈልገውን ነገር ይዛ እየመጣች ነበረ ትንሽዬ ሳጥን ነገር ናት ከዛ የሆነ ሳጥን ናት ምንድን ነው ስትለው ነበረ አምጪው አምጪው ይላታል ወደሱ እየቀረበች ነበረ ከዛ ክፈችው አላት ክፈችው ሲላት ከፈተችው ስትከፍተው የሚያምር የአንገት ሀብል ነበረ ከዛ ምንድን ስትለው ዛሬ ልደትሻ እንዴ ዛሬ እንዴ የተወለድሽ አላት በጣም ነበር የደነግጠችው የደነገጠችው ድንግጣ እሱንም ታየዋለች ሀብሉንም ታየዋለች አዎ ዛሬ ነው የተወለድኩት ትለዋለች እኮ መልካም ልደት እንኳን ተወለሽ እንኳን ደስ አለሽ እያላት ነበረ እንዲህ ሲላት በጣም ነበር የገረማት ገርሟት ጂያንን ትመለከተዋለች እሱም ቢሆን ፈገግ ብሎ እያያት ነበረ እሷም ፈገግ ብላ ትመለከተዋለች ክብሯን ተመልካቾች ዘውድ ድራማ የተከታተላችሁትን ይመስላል። ክብሩ ተመልካቾች ቅጠል ቲቪ የዩቲዩብ ቻናል ዘውድ የሚሰኘው ተከታታይ የቱክ ድራማ በዚሁ መልክ፣ በዚሁ አቀራረብ ወደ እናንተ ዘውትር ይዞ ይመጣል። ዘውድ ድራማ ከተጀመረ እነው በርካታ ክፍሎች ተቆጠሩ። እስከ ድራማው ፍጻሜ፣ እስከ መጨረሻዎቹ ክፍል ድረስ አብራችሁ እንትቆዩ በተተና የሚጠይቅ ይሆናል። ሁሉ ጊዜ በኮሜንታችሁ፣ በላይካችሁ የምታበረታቱኝ ውድ ክብሯን ተመልካቾች ከልቤ አመሰግናለሁ። በቀጣይ ተከታይ ክፍሎች እስከ ነገር ይን ድረስ በያላችሁበት መልካም ቆይታ ይሁን።